ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት በሰላማችሁ በዝዝት ይደረልኝ። እና ሰዒድ በኦንላይን በሚዲያ ተዋውቋት እኔ ካርጉቷት ሚስቱ አረጋት ማለት ነው። ሚስቱን ካረጓት ካረጋት በላይ ደግሞ የሚያሞግሳት እና በጣም ወደድኳት በቃ ባንዴው እንግዲህ ቤት ገዛላት ወይ ሰይት ይገረውኛ። ግን አንዳንዴ ማለት ነው፣ ግን እንደዚህ ወይ ሁላችሁም እንደዚህ ቢሆን አንዳንድ ሁሉም ወንድ እንዲህ ቢሆን እውነት ለመናገር ማለት ነው። ባንዴው ያዛርግታ እና እኔ አንተ ብርሃን ፈልጌ አልመጣሁም። በቃ በጣም ተጎርተሃል፣ በጣም ተንከራተሃል። ሱመያ ዋጋ አስከፍላለችና ሱመያ ሱመያ ብለህ አትከተልካ፣ ወዲህ በቃ ስሟንም አታንሳብኝ። እኔ ደግሞ ከሳሃለሁ በሁሉንም በሁሉም ነገር እኔ ከሳሃለሁ በቃ አለችው። ሰይድም ይሄንን እውነት ነው ብለው በቃ። ግን ልጅቷ ታምራለች ማሻአላ፣ ትሆነለታለች። እንደምናየው ጎበዝ ትመስላለች። ግን ሱመያ ብቻ እንግዲህ መታን እንዳጠፈጥፋት እንጂ ያኔ ጎበዝ ልጅ ትመስላለች ከሮዛ ትሻላለች ከአዩ እንኳን ምንም አትሻልም አዩም ጎበዝ ናት ግን ብር ብር በምትለው ነው እንጂ ጎበዝ ናት አዩ እና እቺ እንግዲህ እንደምታወራው እንዳያዩአችሁት እንግዲህ እስቲ እና ያለና እንግዲህ አብረን ነው እዚው ሚዲያ ላይ ያለ ነው አይደል ጋይስ ግን ምንም ብትሆን ሱመያን አታክልም በቆንጅ እና ምናምን ምናምን ሳይሆን እኔ ሱመያ በምንም በምንም አታክልም? ለምን አንድ አንድ ተራሴት በሚዲያ ላይ ሊያውም በሚዲያ እንደዚሁ እኛ እንደምናየው አይተው ነው በውስጥ ያናገረችው ማለት ነው። እና የልጆች እና ስንት ነገር አብረው ያሳለፉ በተለይ ስደት ዓለም ላይ ብዙ ነገር ያሳለፉ ያች ነሱ ወያን አታክልለትም ማለት ነው ምንም ቢሆን እና እንደዚ ነው። እንግዲህ ይኸው ልጅቷ ብቅ ብላ ራሷን አስተዋውቃ ሚስትም እንግዲህ በእጇ እስከምትይዝ ነው እንጂ በኋላ ታያላችሁ። ልክ እንደ አዩ አዩ ራሱ ምን አለች በፊት ሸራ ወጥረን ነው ምን አብረን የምንኖረው ስትለዋል ነበር። ይቺም እንደውም ምንም እንዳይኖረን ቢፈልገን ክራይ ቤት ይኖረን፣ በቃ እኔ ምንም አልፈልግም፣ አንተ ለገሳህን የመጣውት አንተ ተጎድተሃል፣ በቃ ጉዳትህም ለከመህ ነው እንጂ እኔ ምንም ካንተ አልፈልግም፣ ምናምን ትለዋል አይ ለነገሩ ብልጥ ነሽ፣ ቤት አስገዛሽው፣ ይበቃሻል። ከዛ በኋላ እሱ አራትም ሶስትም ቢያገባ ምን አገባሽ? ዘና ብለሽ ትኖሪያለሽ ቤትሽ ውስጥ አፓርትመንቱን ከገዛለሽ፣ እንደዛ ነው ጋይስ። እንግዲህ ሰዒድ ራሱ በአንዴው ደግሞ እንትን የሚብል የሚያሞግሳት አይገርማችሁም? በፊት የማይተዋወቁ ዛሬ በሚዲያ ላይ መታ። ለማንኛውም ግን ሰዒድ በጣም ተጎድቷል፣ እናውቃለን። ሁላችንም ተጎድቷል፣ እውነት ነው። ሱመያ በጣም አንከራትተዋለች። እሷ ብቻ ሳይሆን ሌላ ሴት ራሱ እና በጣም የተናደዱ በሱመያ ለ እኛ እናግባ ድንግል ያሉ ሁላ ድንግሌ እና ይና ካላመንከኝ ከዛ በኋላ ኒካ ታስርልኛለ ምናምን ያሉኝ በብዛት አሉ። እና በቃ እኔ ነኝ እንጂ ከሁሉ ሴቶች ውስጥ ግን እቺ ማርካኛለች። በቃ ንግግሯ እኔ ከአንተ ብር ፈልጌ አይደለም፣ ግን ያንተ ጉዳት በጣም ነው ያናደደኝ። እኔ ብር እንዳልፈረቅኩ ቢፈልግ ራሱ እንደ ድንገት ተጣልተን ብንፋታ ራሱ በአስር ጣቴ እፈርምልሃለሁ እኔ ምንም ከአንተ እንደማልፈልግ አስቀድሜ ፈርሜ እንጋባ ብላ ስትለው ከሁሉም ሴቶች ውስጥ የእሷ ንግግር በጣም ማረከኝ። እንጂ ብዙ ሴቶች በውስጥ የሚያዋሩኝ ከውጭ ከውስጥ ብዙ ሴቶች አሉ፣ ግን ደግሞ የእሷ በጣም ቆንጆ የሆኑ ድንግል ያላቸው አንዷም፣ ብር ያላት በቃ ብዙ ናቸው። ግን እኔ የሴት ብርም አልፈልግም እና ድንግልም እንግዲህ